መልካም አስተዳደር የፖለቲካ አመራሩና የሕዝብ አገልጋይ የሕብረተሰቡን ጥቅም በማስቀደም በሕግ የተሰጠውን ስልጣን መዋለ ንዋይና ድርጅት በኃላፊነትና በተጠያቂነት መምራት ማለት ነው። አሳታፊ፣ ግልጽና ተጠያቂነት ላይ የተመሰረተ የአሰራር ሂደት መከተልንም ያመላክታል። ከዚህ በተጨማሪም ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ሁኔታዎች በሕብረተሰቡ ፍላጎትና መግባባት ላይ መመስረታቸውን የሚያረጋግጥ የድሃና ተጋላጭ የሕብረተሰብ ክፍሎች ድምጽ በውሳኔ አሰጣት ሂደት ላይ እንዲደመጥ የሚያደርግ ቁልፍ መሳሪያ ነው። ይህን መነሻ በማድረግም የሐረሪ ክልላዊ መንግስት መልካም አስተዳደርን በማስፈን የአገልግሎት አሰጣት ችግሮችን ለመፍታት የተለያዩ የአሰራር ማሻሻያዎችን እያስተዋወቀና ተግባራዊ እያደረገም ይገኛል። ለዚህም በቅርቡ በክልሉ በሚገኙ የመንግስት ተቋማት የተቋቋሙ የመልካም አስተዳደር አደረጃጀቶች ማሳያ ናቸው። እነዚህ በየተቋማቱ የተደራጀ የመልካም አስተዳደር ዳይሬክቶሬቶች የመልካም አስተዳደር ችግሮችን የመለየትና የመፍታት ኃላፊነት የተጣለባቸው መሆኑ ይነገራል። ያው በክልላችን 51 ተቋማት አሉ። 51ም ተቋማት ተቋማት ውስጥ የመልካም አስተዳደር ዳይሬክተር መዋቅር ተዘጋጅቶ በዳይሬክተር ደረጃ ተመድበዋል። እነሱም እንግዲህ አሁን የመልካም አስተዳደርና ሪፎርምን ስራ ነው የሚሰሩት። መልካም መስተዳደር ብቻ ሳይሆን የሪፎርምና የመልካም መስተዳደር ዳይሬክተሮች ዳይሬክቶሬት ናቸው። በዛ በተግባርና ኃላፊነታቸው የሪፎርሙንም አገልግሎት አሰጣጡን ለማዘመን የተለያዩ ቱሎችን በመጠቀም ለምሳሌ አሁን ይሄ ባጅ ማድረግ ኢንፎርሜሽን ዴስክ በር ላይ እንትኖች በር ላይ ማን ማን እንደሚገኙ እሱን እሱን ይሰራሉ። ሌላው ተቋሙ ምን ምን አገልግሎት ይሰጣል፣ ለዛ አገልግሎትስ ምን ምን ቅድመ ሁኔታ ማሟላት አለበት፣ ይህን ሁሉ ነው የሚሰሩት። ከዚህ በተጨማሪ ደግሞ በአገልግሎት አሰጣጥ ላይ የሚታዩ የመልካም አስተዳደር ችግሮችን ይከታተላሉ። እቅድ በእቅድ ደረጃ እንዲያዝ፣ በእቅድ ደረጃ እያንዳንዱ የተቋሙ ዳይሬክተር ያቅዳል። በዚህ መልካም አስተዳደር ችግሮችን ያቅዳል ያቀዳል ለዳይሬክተሩ ይሰጣል። ከዛ ዳይሬክተሩ ደግሞ መፈታታቸውን ይከታተላል፣ ሪፖርት ያደርጋል። ለቢሮውም ለሲቪል ፐብሊክ ሰርቪስ እና የሰው ሀብት ልማትም ቢሮ ለኛም ሪፖርት ያደርጉልናል። እኛ ደግሞ እሱን በክልል ደረጃ የተፈቱትን፣ ያልተፈቱትን፣ በሂደት ላይ ያሉትን እሱን አጠናቅረን ለክልሉ እናስተላልፋለን ማለት ነው። በዚህ ሂደት እኛ የኛ ቢሮ እንግዲህ እቅዳቸውን በትክክል በጥናት ላይ በተለያዩ መረጃዎችን ተንተርሰው ማቀዳቸውን እንከታተላለን እንደ መልካም አስተዳደር ሌላው ደግሞ መፈታታቸውንም እንከታተላለን። ያው እንደሚታወቀው ጥናቶችን አካሂደናል። የውስጥና የውጭ መልካም አስተዳደር ችግሮችን ለይተናል ማለት ነው። ስለዚህ በዛ ጥናት ግኝት መሰረት መልካም አስተዳደር ችግሮችን መጀመሪያ ቀድሜ የምንፈታቸው የትኞቹ ናቸው፣ በአጭር ጊዜና በረጅም ጊዜ በመካከለኛ ጊዜ የምንፈታቸው ብለን አስቀምጠናል። ከዛ አንጻር አንደኛ የለየናቸው ምደው የተገልጋዮች የፋይል መጥፋት አንዱ ስሙ፣ ሁለተኛው ደግሞ ቀልጣፋ አገልግሎት ባለማግኘት ያው ተገልጋዮች የሚመላለሱበት ሁኔታዎችም አሉ። ሌላው በማህበር ተደራጅቶ በርካታ ጊዜ ቆይቶ የቤት መስሪያ ቦታ ያላገኙ እነዚህ በመልካም ከተማ ልማትና ኮንስትራክሽን ቢሮ ከፍተኛ መልካም አስተዳደር ችግር ሆኖ ቆይቷል የሚል ብለን ለየተናቸው። ስለዚህ ይህንን ችግሮች እንዴት ፈታለን የምንላቸውን አንደኛው ለተቋም ሰራተኞቻችን የአቅም ግንባታ ስልጠና ሰጥተናል በመልካም አስተዳደር ዙሪያ እና በማንድ ሴቲንግ እና እንዴት ተገልጋዮችን ሀንድ እናደረጋለኝ የሚለውን ማኔጅመንት ስልጠናዎችን ሰጥተናል። ሌላው ደግሞ ምንድን ነው ያደረግነው፣ በተለይ ከፋይል መጥፋትና መሰወር ጋር የተነሱና የእንግለቶችን ለመቀነስ ያደረግናቸው አንደኛው ምንድን ነው፣ በፋይል ክትትል ስራና በአገልግሎት ሰጣት ላይ አንዳንድ ማሻሻያዎችን አድርገናል። ይህም ምንድን ነው፣ በተለይ ፋይሎችን ምንድን ነው ያደረግነው እያንዳንዱ ፋይል ሲወጣ ሲገባ በፊት አንድ ሁለት ቀን ይቆይ ነበር። አሁን ያ እንዳይቆይ ዛሬ የወጣው ሰላሳ ፋይል ከሆነ ሰላሳ ፋይሉ መመለስ እንዳለበት ያንን ቅጽ አዘጋጅተን ክትትል ሰው መድበን ይህን ተከታትሎ የሚያስመልስ ስለዚህ ይህን በዚህ መልኩ የፋይል መጥፋት መጥፋትና መሰወርን ቢያንስ ቀንሰናል የምንምለታለን። ሌላው ደግሞ የተገልጋዮቹ መመላለስ ጋር የተያዙ ደግሞ የምናደርገን ፊት ለፊት አገልግሎት የሚሰጡ ሰራተኞችን ከሌላ ሴክተር ወስደን ወደ 10 የሚጠጉትን ፊት ለፊት አገልግሎት የሚሰጡ ሰራተኞች መድበን። ሌላው በደሞ ከፍተኛ ሰው የሚበዛበትና ለእንግልት አንዱ የተዳረገው በተለይ ከግብር ጋር፣ ከሊዝ ጋር፣ ከፊያ ጋር የተያያዙትን ነገሮች ነበር። እነሱን ወደ ታችኛው ቤዝመንት አውርደን ለብቻቸው የሚስተናገዱበት ስርዓት ፈጥረን በዛ መንገድ እየሄደ ነው። ሌላው ደግሞ ምንድን ነው አንዳንዴ ግብር ይከፋለን ብሎ ያወጡና ፋይኑ በዛ ይቀራሉ። ስለዚህ ያ እንዳይሆን ደግሞ የምናደርገን ከገቢዎች ቢሮዎች ጋር ተነጋግረን ይህንን እዛው በሞባይል ባንካቸው እንዲከፍሉ፣ ሁለተኛው ደግሞ በቴሌብር የሚከፍሉበት በአጭር ጊዜ እዛው ሳይሄዱ ክፍያቸውን አጠናቀው የሚሄዱበት ይህን በመፍጠር እንግልቶችን ለመቀነስ ሞክረናል ማለት ነው። አሁን በመጀመሪያ ደረጃ እኛ ለውጩ ለመፍታት የምናደርጋቸው ሰፊ ስራዎች ነው እየሰራን ያለ ነው። አንደኛ በመጀመሪያ ተቋሙ ምቹ አይደለም እንዳያችሁት ለአገልግሎት ይሄ ከስተመር ዴይሊ የሚመጣበት ከከስተመር ጋር ብዙ ጊዜ የምትገናኝበት ቦታ ላይ የህንፃው አመችነት ወሳኝነት አለው እና ግብር ከፋይ ደግሞ ሲባል ከሁሉም አይነት የአካላት የህብረተሰብ አካላት ይመጣሉ። ወደኛ እና እነዛ የሚመጡት ሁሉ እኩል ለማስተናገድ አንዳንድ የሚከብርበት ነው ኤንቫይሮንመንት አለ። ምክንያቱም ከፎቁ አቀማመጥ እና ከቦታው አቀማመጥ አንጻር ማለት ነው። ግን በዛ መካከል እኛ የራሳችን ነገር ችግሮች እንዳይፈጠሩ በማለት አዳራሽ ታችን ላይ ውስጥ ዋያን ስቶፕ ሰርቪስ ወይም የአንድ ማዕከል አገልግሎት የሚባል አለ። ትን መንበራቸውን ይዘው መጥተው ወደ ፎክስ አይለፉ እዛ ብቻ ይገባሉ። በፊት ብዙ ጊዜ የሚነሳው ፋይል አሱ አውጥተው ከመዝገብ ቤት፣ ከዛ ፋይላቸውን እዛ ሂሳብ ክፍል ወስዶ ሂሳብ ተሰጥቶላቸው፣ ከዛ ሂሳባቸውን ይዘው ባንክ ቤት ሄደው ከባንክ ቤት ተመልሰው መጥተው ነው አስቆርጠው፣ ከዛ ክሊራንሳቸውን ይዘው የሚሄዱት ማለት ነው ፋይላቸውን መልሰው እና ያ በጣም አድካሚ ነው። አንደኛ እንደምታውቁት ፎቆም እንዳልኩ የተለያዩ ክፍሎች ስለሆኑ ያን ነገር ለማስቀረት ሁሉንም ምን አደረግን፣ በመዝገብ ቤት ያሉ ዳታዎቻችን ወደ ሲስተም አስገቡ። ወደ ሲስተም መግባቱ ምንድነው ጥቅሞ፣ ፋይል እንዳይንቀሳቀስ ያደርገዋል። ፋይል እንዳይንቀሳቀስ ደግሞ ከሆነ ይመጣሉ፣ ዋን ስቶፕ ሰርቪስ እንዳልኩ፣ ሲነምበራቸውን ብቻ የሚጠበቅባቸው ሲነምበራቸው ታይቶ ግምት ይነገራቸዋል። ያችን ይዞ ባንክ ቤት መሄድ የሚፈልግ ባንክ ቤት ይሄዳል። በቴሌብር መክፈል የሚፈልግ ደግሞ በቴሌብር እዚሁ ከፍሎ እዚሁ ማወራደድ ይቻላል። እዛው ጋር የሚያልቅ ነገር ማለት ነው። እዛው ጋር ክሊራንሳቸውን ይወስዳሉ። ክሊራንሳቸውን ከወሰዱ በኋላ የሚሄዱበት ሁኔታ ነው። አንደኛ በትልቁ የፈታ ነው ነገር ቢኖር ይህን ለማቃለብ በየተቋማቱ ተቋማቱ የሚገኙ የመልካም አስተዳደር ዳይሬክቶሬቶች በየ ተቋማቸው የተገልጋዮች መብቶችና ጥቅሞች በአገልግሎት ሰጪ አካላት መከበራቸውን በማረጋገጥ መልካም አስተዳደርን መሰረት ያደረገ ጥራት፣ ቅልጥፍናና ግልጽነት ያለው አገልግሎት አሰጣጥ እንዲሰፍን የማድረግ ዓላማን ያነገቡ ናቸው። ተቋማቸው ዓላማውን ከግብ ለማድረስ እንዲችል አገልግሎት ሰጪ ሰራተኞችና አመራሮች ስራቸውን በሕግ አግባብ የሚያከናውኑ መሆናቸውን እና አስተዳደራዊ ጥፋት ከተፈጸመ ደግሞ ተገልጋዮች የሚያቀርቧቸውን ቅሬታዎች ተቀብለው በመመርመር የመፍትሄ ሀሳብም ያቀርባሉ። ታዲያ እነዚህ በየተቋማቱ የተቋቋሙ የመልካም አስተዳደር ዳይሬክቶሬቶች የተቋማቸውን የአገልግሎት አሰጣት ችግር በመቅረፍ የተገልጋዮችን እርካታ ለማሳደግ የሚያደርጉትን ጥረት ከመደገፍ አንጻር የሐረሪ ክልል ሲቪል ሰርቪስ ቢሮ እያደረገ ያለው ጥረት ከፍተኛ ነው። በክትትልና ድጋፍ በተመለከተ በእቅድ አስተቃቀል ላይም በሪፖርት ላይም ክትትልና ድጋፍ እናደርጋለን። ጊዜው ሳይደርስ በፊት በተቋሙ በመገኘት ምን ችግር እንዳጋጠማቸው በጊዜ መፈታትና ሪፖርት ማድረግ እንዳለባቸው እሱንም እናያለን። ዞርን እናያለን። ሌላው ቅድም እንደገለጽኩት የቅሬታ ስርዓቱንና የህዝብ ክንፍ ማደራጀታቸውን መጀመሪያ ከሌላቸው እንዲያደራጁ እናደርጋለን። ከተደራጀ በኋላ ደግሞ በእቅድና በሪፖርት ማሳተፍና ግብአት እንደ ግብአት ደግሞ መጠቀማቸውንም እንከታተላለን። እንዲ ግብአት እንዲጠቀሙ እንትን እንላለን። ሌላው ስልጠና ነው። በአመት አራት በየሩብ አመቱ አንዳንድ ስልጠና ነው የምንሰጣቸው። ያው እንደ ሪቪው ሚቲንግም ነው። ስልጠና ያለውን ክፍተት በማየት ስልጠና እንሰጣለን። ሌላው ደግሞ እንትንም አለን። የጋራ ፎረምም አለን የጋራ ፎረም አለን። በአመት ሁለቴ ሪፎርምና መልካም መስተዳደር ዳይሬክተሮች እና የሰው ኃይልንም ጨምረን ከኛም የሪፎርም ዳይሬክተሬት አለ፣ የኛ መልካም መስተዳደር አለ፣ የሰው ሀብት ደግሞ አለ። ሶስት ዲፓርትመንት ተቀናጅተን ከቢሮዎች ከሴክተር ዳይሬክተሮች ጋር ከሚመለከታቸው ጋር ሁለቴ አመት እንገናኛለን። ምን ችግር አለ፣ አካሄዳችን እንዴት ነው? እነሱ የሚሰጡንን ግብአት በመጠቀም ሪቪው ሚቲንግ አለን፣ የጋራ መድረክ አለን ማለት ነው። በዚህ በመልካም አስተዳደር ደግሞ ሌላው የህዝብ ንቅናቄ መድረክም በአመት አንዴ እናካሄዳለን። ያለፈውን የመልካም አስተዳደር ችግሮች የተፈቱትን ምን እንዳጋጠመን ወደፊት ስ ምን እንደሚሆን መሆን እንዳለበት ከህዝብ ጋርም ተገናኝተን ከህዝብም የሚገኘውን ግብዓት በእቅር ተይዞ እንዲፈታ እናደርጋለን። አመራሮች ናቸው ይህን የሚያደርጉት። ጠቅላላ የወረዳም ህዝቡም በየሶስት በገጠርም በከተማም ከአመራሮች ጋር እንደገና ከወረዳዎችም ጋር በሶስት መድረክ ንቅናቄ መድረኮችም አለን። ዘንድሮ ያው ትንሽ በስራ መጣ ምክንያት አልተካሄደም። አሁን ይካሄዳል እና በዛም መልክ የመልካም መስተዳደር ችግሮች ከህዝቡ የሚገኙትን እንደ ግብዓት እንጠቀማለን እና ያ የተገኘው ግማት ለየቢሮዎቹ እንደ ዘርፋቸው እንዲፈቱት ክትትልና ድጋፍ እናደርጋለን። ያው እንደሚታወቀው የክልላችን ሲቪል ሰርቪስ ቢሮ አንደኛው አቅም ግንባታ እንገናኛለን። አቅም ግንባታ ይገነባሉ፣ ስልጠናዎች እንሰጣሉ በመልካም አስተዳደር ዙሪያ። ሌሎች ደግሞ ምንድን ነው በተለይ ከሪፖርት ከምናቀርባቸው ሪፖርቶች ግብረመልስ ይሰጣሉ። ስለዚህ እነዚህ ነገሮችም ለዚህ መስተካከል ባለሙያም ይልካሉ፣ እዚህ ድረስ ይመጣሉ፣ ቼክ ያረጋሉ። እያንዳንዱ እኛ ያስቀመጥናቸው ቼክ ሊስት ይዘው ማለት ነው። ይህንን እንዴት ፈታችሁት እንዴት አረጋችሁ የሚለው ጠቅላላ ይቀርባል። በዛ መሰረት ዶኩሜንት የሚያሳያ ናቸው የደረስንበትን ደረጃ የሚያዩ በዛ መልኩ ከነሱ ጋር ግንኙነት አለን። ሌላው ደግሞ ያው የእቅድ አፈጻጸም ግምገማ ላይም እንገናኛለን። በዛ መሰረት እኛም እቅድ ስናዘጋጅም ሪፖርቱን ጊዜ እንጠራቸዋለን ማለት ነው። እነሱን ባሉበት ነው የሚገመገመው። ስለዚህ በእንዛዛር የነሱ ጋር ጥሩ ግንኙነት አለን ማለት ነው። ከክልሉ ሲቪል ሰርቪስ ጋር ጥሩ ግንኙነት ነው ያለ። ጥሩ ኢንቫይሮንመንት በሚባል ሁኔታ ያለነው ምክንያቱም በተደጋጋሚ ጊዜ ስልጠናዎች ይሰጣሉ። እንደውም ሌትሊ ከሆነ ከሁለት ዓመት ወይም ከሶስት ዓመት በኋላ ያለው ጊዜ ላይ በጣም ጥሩ ነው። ፍሪኩንትሊ ስራ ሲጀመርም መሀል ላይ የሚያልን ሲያልቅም ተነጋግረንበት ነው። ኢቭን ክትትል ብቻ ለሚገርማል የነሱ ክትትል ብቻ ሳይሆን ማለት ክትትል ቁጥጥርና ግምገማ አይነት ነገር ሳይሆን የሚያደርጉት ምንድነው እንዴት ነገሮችን መስራት እንዳለብን? እንዴት ከቅጻቅጾች ከፎርሞች ጀምሮ ማለት ነው ሰፕላይ የሚያደርጉትና ኦፕን ናቸው ኢቭን እነሱ ባዘጋጁት መድረክ ብቻ ሳይሆን ውጪም ኤኒ ታይም ፐርሰናሊ ደውዬ እዛ የምፈልገውን ባለሙያ አግኝቼ ቀጥታ የምፈልገውን ነገር ማማከር ይችላሉ። ኤኒ ታይም ላይ እነሱ ማለት በቃ ከራሳቸው ፕሮግራም ውጪ ማለት ነው ራሳቸው የሚጠሩ ናቸው ወቅቱን ጠብቆ እዛ እንሰበሰባለን። ተሰብስበን መካሄድ ያሉባቸውን ነገሮች መሰራት ያሉባቸውን ነገሮች እንዴት መደረግ እንዳለባቸው እስፔሻሊ በመልካም አስተዳደሩ ዙሪያዎች ላይ በጣም ብዙ ፎከስ ያደርጋሉ። እስከ ቢሮ ኃላፊ ድረስ በጣም ፎከስ አድርገው ነው እንትን የሚሉት። በቅርበት ነው የምንሰራው። በአጭሩ በጣም ሰፖርት ያደርጉናል። ወደ አንድ አገልግሎት ሰጪ ተቋም የሚመጣ ተገልጋይ ከሚጠብቀው ወይም ደግሞ ከሚገምተው በታች የሆነ አገልግሎት ቅር ያሰኘዋል፣ ሌሎች አማራጮችንም እንዲፈልግ ይገፋፈዋል። በአንድ አገልግሎት ሰጪ ተቋም ላይ ቅሬታዎች ከተበራከቱና በአግባቡ ካልተፈቱ በተቋሙ ሕልውና ላይ ጥያቄ ሊያስከትል ይችላል። አገልግሎት ሰጪ ተቋሙም የተቋቋመበትን ዓላማ ከግብ ላያደርስ ይችላል። በመሆኑም የደንበኛን ወይም ደግሞ የተገልጋይን ቅሬታ ለመቀበል ለመተንተንና መፍትሄ ለመስጠት የሚቻልበትን ስርዓት መዘርጋትና ተግባራዊ ማድረግ ከአንድ አገልግሎት ሰጪ ተቋም ይጠበቃል። ከዚህም ባሻገር ተገልጋይ ቅሬታ የማሰማት መብት ያለው ሲሆን አገልግሎት ሰጪ ተቋሙም ቅሬታ የማስተናገድና አፋጣኝ መልስ የመስጠት ግዴታ አለበት። ከዚህ አንጻር በገቢዎች ባለስልጣንና በከተማ ልማት የሚገኙ መልካም አስተዳደር ዳይሬክቶሬቶች በተቋማቸው የቅሬታ ማስተናገጃ ስርዓትን ከመዘርጋት አንጻር ምን ያህል ተጉዟዋል ስንል ጠይቀናል። እሺ አሁን አንደኛው ቅሬታ የምናስተናግበታችን ስርዓቶችን የተለያዩ ናቸው የተለያዩ ስርዓቶችን ወይም ሲስተሞችን ዘርግተናል። ከዛ ውስጥ አንደኛው እኛ ጋር በአካል የሚመጡ አሉ። እኛም መዝገብ አለን፣ በመዝገብ እንመዘግብና ቅሬታውን ወደሚመለከታቸው አካላቶች ሄደን ጉዳዩን ተነጋግረን በርካታ የፈታናቸው እንትኖችም አሉ ማለት ነው። ሌላው ደግሞ አንድ ያዘጋጀነው አጭር ስልክ መስመር ነበረች 8983 እሷ ወደዚህ ቢሮ ከመጣም በኋላ ኦልሞስት ፈንክሽን አላደረለችም፣ ካለው ሲስተም አንጻር። ሁለተኛው ደግሞ በሞባይል ባርኮድ ያችን አንስቶ ቅሬታ ወይም አስተያየት የሚሰጥበት እሱም ነበር። ላይ ቢሮ እያለን ወደዚህ ስመጣ የኛውም ሲስተሙ ገና አላለቀም። አሁን ያለው ሲስተም ጠቅላላ ስላለቀ በዚህ ልንሰራ አልቻለም እንጂ ከዚህ በፊት በእነዚህ ሶስቱ ነገሮች እንቀበል ነበር። አንደኛው በአጭር ስልክ መስመር ነበረችን፣ ሁለተኛው ደግሞ ሞባይል ስካኒንግ አድርጎ እሱ የሚሰጡበት ሁኔታ ነበር። ሌላው እኛ ጋር በአካል መጥተው የሚያቀርቡበት ሁኔታ ነበር። ስለዚህ አሁን አማራጮቹ ነበሩ። ትክክል ነው። ይሄ ውስንነቱ እንዳለው እኛ ማይባላል። ስለዚህ እኛ ጋር አሁን እዚህ ጋር ቅሬታዎች ይመጣሉ። ቢያንስ እኛ መዝገብ አለን ለመቼ ምድ ላይ ቀረበ ጉዳዩ ምንድን ነው እና ያንን ደግሞ እኛ ከሚመለከታቸው ጋር ተነጋግረን ጉዳዩ የሚፈታበት ሁኔታዎችን እስካሁን እየፈታ ነው። አብዛኛው ከዛ ውስጥ አንደኛው ምድር ፋይል ጠፋብን ነው። ሊስት ላይ ማየት ይቻላል። ከመዘገብናቸው ውስጥ ሌላ ደግሞ ያው አናገኛቸውም በቀጠሮ ቀን አናገኛቸውም የሚል ነገር ነበር። ስለዚህ እነዚህን ከመነጋገር ፋይል ከፋይል መዝገብ ቤቱ ኃላፊዎች ያወጣል። ቢያንስ ጊዜ ቢወስድም በል በእርግጥ ፋይሉ አይጠፋም። ምናልባት በአንድ ቦታ ሊወሸግ ይችላል። ስለዚህ ይሄን እንደምን ማውጠን በርካቶቹን ያገኘንበት እና የፈጣን ጉዳዮችም አሉ እንደዚህ በስራ አንዳንዴ ያለማግኘት ደግሞ ሰራተኛው አንዳንዴ አንድ የመቅረት ነገሮች ነው። እርሱ ደግሞ ዲስፕሊን ላይ ያቀርበን እርምጃ ተወሰደባቸውና ሪፎርም ስራዎችም ያደረግንበት ሁኔታ አለ። አመራር እስከተን የተቀያየረበት ሁኔታ አለ። እርምጃችንም እየቀጠልን እየወሰድን እየሄድን ነው ማለት ነው። እዚህም ውጥ እየፈታ ነው። ገና ብዙ ይቀረናል። ነገር ግን አሁን ጠቅላላ አሁን እነዚህ የምናወራቸው ችግሮች እኛ እንደኛ ሙሉ በሙሉ ይፈታል ብለን የምናስበው በተለይ ይህን አሁን ባጭር ጊዜ ውስጥ ጨርሰን ወደ ተግባር ምንገባበት ይሄ አገልግሎት ተሰጣታችንን ቴክኖሎጂ በመጠቀም ዲጂታይዝ ማድረግ ስራው ስናጣናል፣ እርግጠኛ ነው ሙሉ በሙሉ ይፈታል ይምነታለን። እዚህ ላይ አሁን ስናየው አጠቃላይ የቀረቡልን ቅሬታዎች እኛ ጋር ማለት ተመዝግበው በመዝገብ ያዝናቸው እና መረጃቸው ያለን እኛ ጋር ምጡ ወደ 38 ናቸው አጠቃላዮቹ። ከዛ ውስጥ ሰላሳ አንዱ ምላሽ ተሰጥቷቸዋል። ስለዚህ ሰባቶቹ ገና አሁን በሂደት ላይ ያሉ ናቸው። በተለይ የከሊዝ ምንትን በዛብን እንደገና ተለዋጭ ቦታ ያላገኘው የሚሉ ነገሮች እነሱ በሂደት ላይና ያልፈቱ ናቸው። ሌሎቹ ምላሽ የተሰጣቸው ናቸው። ኦኬ ኑም የተባሉ አሉ ማለት ነው። ስለዚህ አይ አንተ ያገባ ምለው ፍርድ ቤት ይሄደም አለ የተፈታለትም አለ። ስለዚህ እስካሁን ወደ ከቀረቡት 38 ቅሬታዎች ወደ 31ዱን ፈታ። አሁን ቅሬታ የሚቀርብባቸው ብዙ መንገዶች አሉ። አንደኛ፣ በመጀመሪያ በቃል ማቅረብ ይችላሉ፣ ክፍል ስፔሻሊ ለኛ። ሁለተኛ፣ በጽሁፍ መዝገብ አለ፣ መዝገብ ላይ መጻፍ ይችላሉ። ሶስተኛ ደግሞ ሳጥን ቦክሶች አሉ። ሳጥን ቦክሶች ላይ ጽፈው በሆነች ወረቀት ማስገባት እና እኛ ከዛ ላይ ኮሌክት እናደርጋለን። አሁን እኛ ቼክ የምናደርገው ዊክሊ በሳምንት ውስጥ፣ አሁን ለምሳሌ እንደተለዋወጠ፣ አንዳንዴ በአምስት ቀን፣ አንዳንዴ በሶስት ቀን የምናደርግበት ጊዜ አለ። ምክንያቱም አሁን አንዳንዴ ግብር ከፋይ በሚበዛበት ወይም ስራ በሚበዛበት ሰዓት ላይ በየሶስት ቀኑ ነው የምናደርገው። እዛው ጋር ክትትል እየወጣን ማለት ነው። ግን ትንሽ ደግሞ የበከፈ ቀዝቀዝ የሚልበት ሰዓት ላይ በአምስት ቀን በአምስት ቀን ከዛ ችግሮቻቸውን አይተን፣ ሲሪየስ ኬዝ ከሆነ ከበድ ያለ ኢሹ ከሆነ ያ ሰው ተገልጋይ መጥቶ ቀጥታ ቅሬታ የቀረበበት ክፍል ጋር መጀመሪያ ኮንታክት ማድረግ ነው ማለት በቅሬታው መሰረት ማለት ነው። ቅሬታውን በደምብ ከተረዳን በኋላ ያ ካለመግባባት ቅድም እንዳልኩ ካለመግባባት ብዙዎቹ የሚፈጠሩት እና ካለመግባባት ከሆነ እኛው ጋር እዚሁ ጋር በቀላሉ ይፈታል። ግን ትንሽ ከበድ ያሉ ኬዞች ከሆኑ መጀመሪያ ቅሬታ የቀረበበት ክፍል ወይም ፐርሰን እሱ ጋር ቀጥታ እንነጋገራለን። ቀጠሮና ሲዜና ቢሮ ኃላፊ ባለበት ተገልጋዩን ባለበት ቅሬታ ያቀረበው በፊት ለፊት መጀመሪያ እዛው ጋር ሄርስ እንዲያደርጉ ፊት ለፊት እንዲነጋገሩ ማለት ወይም ቅሬታውን በፊት ለፊት እንዲያቀርብ ይደረጋል። ከዛ የቅሬታው ምክንያት ሰውየው ካቀረበ በኋላ ተከሳሽ ወይም ደግሞ ባለሙያችን ያለውን ሁኔታ ያስረዳል። ካስረዳ በኋላ ያው መቼስ ከሁለቱም አንጻር ስትሰማ፣ ህጉም አለ የአሰራሩ ሁኔታዎችም አሉ ሁሉ ነገሮችም አሉ እንደተቀመጡ ሆነው፣ የተጣሱ ነገሮች ካሉ አስፈላጊውን እርምጃ ይወሰዳል። አስፈላጊውን እርምጃ ማለት ያው ወይ ጥፋተኛ ሆኖ ከተገኘ በትክክል ማለት በተጨባጭ ጥፋተኛ ሆኖ ከተገኘ ባለሙያው ወይ ከስራ ቦታው ወደ ሌላ ቦታ አስተማር ብዙ ጊዜ ላይ ያገኝበት የሚችልበት ቦታ ላይ ሺፍት ማድረግ ከስራ እስከመታገድ እስከመባረም ድረስ የሚደርስ ቅጣቶች ይተላለፋል። እሱንም እንደ ቅድ ይዘናል። በየኳርተሩ ነው ይህን መከታተል ያለብን። ምክንያቱ ቅሬታ ስርዓቱ ብቻ ተዘርግቶ ፈንክሽናል ካልሆነ፣ ስራ ላይ ካልዋለ፣ ህብረተሰቡ እንዲጠቀምበት ካልተደረገ ዋጋ ስለሌለው እሱንም እናያለን። ምሳሌ ሳጥናቸው መኖሩ እናያለን። ምን በስንት ጊዜ ነው ይሄን ሳጥን ውስጥ የተገኘው መረጃ የሚሰበስቡት እናያለን። መዝገባቸውን ከፍተን እናያለን። ሌላው ደግሞ በነፃ ስልክ መስመርም ያላቸው አሉ። እንደ ከተማ ልማት ደግሞ ባርኮድ የሚባልም የሚጠቀመው አሉ። ግን ያ ነገር ህብረተሰቡ አውቆ ይጠቀምበታል ወይ ነው። ፈንክሽናል መሆን አለበት እያልን ነው። እዛ ላይ ኮሜንትም ባለፈው ሩብ አመትም ሄደን በየተቋሙ ቲም አቋቁመን ሄደን ዞረን አይተን ግብረ መልስም ሰጠናቸኋል። ያው እንደተባለው ቅሬታ ስርዓቱ መኖር ብቻ ሳይሆን ስራ ላይ ውሎ ለአገልግሎቱ የነሱን እንትን ስያቸውን ማለት የነሱን መረጃ፣ የተገልጋዩ መረጃ መጠቀም መቻል ነው ለማስተካከል ማለት ነው። ስለዚህ ይሄ አሁን ከሀምሳ አንድ ተቋማት አብዛኞቹ ስርዓቱን ዘርግተዋል፣ ግን ፍንክሽን አይደለም። መዝገቡን ከፍተን ስናይ በጣም የ2017 ነው ያለው። እሱን አይተናል። ለእሱም ግብአት አሁን ግብረ መልስ እያዘጋጀን ነው። ሌላው ደግሞ ስርዓቱን ዘርግቶ የ2016 ያለ አለ። በቃ ምንም ፍንክሽን ያለ አክቲቭ ያልሆነ ማለት ነው። እነሱ ከዛው ጭራሽ ደግሞ ያልዘረጉ ምንም የሌላቸውም አራት ተቋም አለን። እነሱንም እንዲዘረጉና በአስቸኳይ ዘርግተው ወደ ስራ እንዲገቡ ልና ድጋፍ እያደረግን ነው። አሁን ይሄን ነገር ኦልሞስት እኛ እንደ ማኔጅመንት ማቅረብ ነው ነበር ጉዳዩ ላይ። ስለዚህ አሁን ምንድን ነው የተሰጠው ዳይሬክሽን በማኔጅመንቱም ላይ በተለይ እነዚህ አገልግሎት ሰጪ ኃላፊዎች አብዛኛው ጊዜ ያው ሐሙስ እና ማክሰኞ ነው የሚያሰነጉት። ነገር ግን ስብሰባ በሚኖርባቸው ጊዜ ውስጥ ከስብሰባ መልስም ሆነ ከስራ ሰዓት ውጪ ገብተው ወደ ሲሩ መፈረም ያለባቸው መፈረም እንዳለባቸው መጠናቀቅ ያለባቸው ጉዳዮች እንዲጠናቀቁ በዛ አቅጣጫ ተሰጥቶበት እየተሰራ ይገኛል። ይሄ እንደ ችግርም እኛ ወስደንበት የተወያየንበት ነው። ስለዚህ በዚህ ችግር ውስጥ ኦልሞስ መስራት ተጀመር። ስለዚህ ኦልሞስ ቆይቷል፣ እንደ ሁለት ወር ምናምን ይሆናል። ስለዚህ ይሄ ነገር አሁን አዲስ ስለሆነ አሁንም ጉዳዩ እንደገና አልተፈታንም ማለት ነው። ስለዚህ አሁን እኛ ጋር ይሄንን እስካሁን እስካሁን እኛ ጋር የመጠቀሬታ ያለ በዚህ ጉዳይ ላይ ምናልባት አልባት ይሄን እንኳን እኛም ደግባት ወስደ ነው ለወደ የሚመለከተው እንዳናሳልፈው ይሄንም እኛ ጋር የተሰጠነ እንትን ስለ እኛ ጋርም ስላልቀረበ፣ ምናልባት ቀጥታ ወደ እናንተ ወይ ለሌላ ሊሄድ ይችላል። ስለዚህ አትሊስ አሁን ይሄን እራሱ እንደ አንድ እንትን ይዘ ነው በሚቀጥለው ይሄ ነገሮች ችግሩ መቀረፍ እንዳለበት ለማኔጅመንት አቅርበን የሚፈጠበት ሁኔታዎች እናስቀምጣለን ማለት ነው። የተቋማት ሪፎርም እናን ካንሳደር ዳይሬክተር ዳይሬክተሮች ያው፣ ይሰራሉ ከኛም ድጋፍም ይወስዳሉ። ነገር ግን አሁን የሪፎርምና በተለይ የመልካም መስተዳደርና ሪፎርም ስራ የኃላፊው ቁርጠኝነትና ድጋፍ ነው የሚፈልገው። ኃላፊዎቹ በትክክል ይሄን እንደ አጀንዳ አድርገው የመልካም መስተዳደር ስራ፣ የሪፎርም ስራ በጣም የኃላፊውን ክትትልና ድጋፍና ያስፈልጋል ያለዛ የተመደቡ ዳይሬክተሮች ብቻ ማለት ውጤቱ እምብዛም አይደለም። ስለዚህ በከፍተኛ ደረጃ ኃላፊዎች ትኩረት ሰጥተው ሊከታተሏቸው በሚፈልጉት ሊደግፏቸው ይገባል ነው የሚለው። በመንግስት ተቋማት መልካም አስተዳደርን ከማስፈን አንጻር የመልካም አስተዳደር አደረጃጀቶች እያበረከቱት ያለው አስተዋጽኦ ከፍተኛ ነው። የክልሉ ሲቪል ሰርቪስ ቢሮም አደረጃጀቶችን ከማጠናከርና ከመደገፍ አንጻር እያደረገ ያለው ጥረት አበረታች ነው። ይሁንና አሁንም ቢሆን በተቋማቱ ሊፈቱ የሚገቡ በርካታ ቅሬታዎች መኖራቸውን ከግንዛቤ ውስጥ ማስገባት ያስፈልጋል። በተለይም በገቢዎች ባለሥልጣን ሲስተም የለም በሚል ምክንያት በርካታ ተገልጋዮች ለእንግልት ሲዳረጉ ተመልክተናል። በከተማ ልማትም ቢሆን ማክሰኞና ሐሙስ የተገልጋዮች ቀን ሆኖ ሳለ በእለቱ ስብሰባ እየተባለ አገልግሎት ሳያገኝ የሚመለስ ተገልጋይ በርካታ መሆኑን ታዝበናል። ይህ በመሆኑም በቀጣይ የተቋማቱ የመልካም አስተዳደር ዳይሬክቶሬቶች እነዚህን ችግሮች የሚፈቱበትን ሁኔታ መፍጠር ይኖርባቸዋል።